እናንተ የበዓል ጊፍታችን የረመዳን ጊፍታችን አሁን ሰው ዩኒፎርም ምን ብሎ ነው ዩኒፎርም የሚሰጠው? እንዘንጥበት ነው። ሰው የሆነ ነገር ይገዛል፣ እንዱ ጫማ ይገዛል። የእኛ ቤት ሴትዮ በየዓመቱ የዩኒፎርም ጋጋታ ነው። ስፋቱ ማታው ስፋቱ በተለይ እኔ የባንጋሊ ሽማግሌ ነው የምመስለው ከርዝመቱ ከስፋቱ። እዚያብሄርን ከእንደገና ደግሞ የሆነ የምትለው ነገር አላት እኮ አንድ ዩኒፎርም ትመርጥና አንድ ከረን ለሁላችንም፣ ይሄን እንዳትለብሱ ይሄ ለበዓል ነው የምትለብሱት። በዚህ በዩኒፎርሙ ብዙ የከተሙ ሆኖ ማለት ነው። ወይ እኔ መድኃኒዓለም ማለት ሰው ልጅ እንዴት ነው ወሩ ሙሉ ተጠግሮ ዩኒፎርም። እኔ ምን አለ ብሩን ብሰጠኝ፣ ንገሯት እስኪ እናንተ ዝም አትበሉ፣ ንገሩልን። ብሩን ስጫቸው ዩኒፎርም አጨናንቆታል፣ አጨናንቆታል የዩኒፎርም ማለት ነው ካብቱን ቁም ሳጥኑን አጨናንቆታል። አሁን ይህንን ጊፍት ግን እሱ አሁን ስታስበው ማለት ነው ይህንን አሁን ጊፍት ነው ሰጠው ብላ ምትለው። አሁን ለበዓል ደግሞ እኮ ከነ ፌስታሉ ነው የምትሰጣችሁ ንዳሃን ያ ለምን አምቹ ፌስታሉ ከነ ፌስታሉ እንትን እና አንድ በዓል ትጠራለህ እና ምናምን ምናምን ታሉ ስለ ምን አለ ብለኛ ያ ይታባ ነው ምን ውስጡ ይኖራል? ከሰ ዘጭስ ነው ቾፍ ስንል ውስጡ ዩኒፎርም ነው ኧረ ምከሩልን ኧረ ምከሩልን እ ብሩን ትስጠኝ ንገሯት። ጨለውን ታስጠጋ ብሩን ትስጠኝ የፈለግኩት ንገዛለሁ። ሁለት ኢትዮጵያኖች ሆኖ እዚሁ ኢማራት ላይ አንድ ላይ ይሰራሉ። አንድ ላይ ሲሰሩ አንዷ እኔን ነው የሚያምኑ እኔ ያልኳቸው ያምናሉ፣ አንቺን ያባርሩሻል እያለች በጣም ትበድላታለች፣ ትመታታለች። ብዙ ነገር ይማታሉ፣ ሁለቱም እንደባደባልን። ከዛስ ሰዎቹ ግን ሲያገላግሉት እናንተ ሁለታችሁም ኢትዮጵያኖች አይደላችሁም እንዴ ለምን ትጣላላችሁ? እያሉ ያገላግላሉ። ከስንት አንድ ቀን በጣም ስሰለቻችሁ ሁለታችሁንም አሳፍራለሁ። መቼም ያቺ የቆየች ነች አመናታል ብሎ እናስቀራሻለን፣ አላሏትም ዞሮ ዞሮ አንቺን ባዳ፣ ያቺን ባዳ ሐቢብቲ በራቸውን አለፍ ብለን ስንወጣ የሚረሱ ናቸው። ስለዚህ እራሳችሁ ተዋዳችሁ ተፋቅራችሁ ኑሩ። ይሄ መአሰሪን ካላላ አታድርጉ፣ ባዳ ናችሁ ለነሱ። ሳራ ናአም ጂቢ ሀባይቲ ጂቢሊ ደስ ከሚለኝ ትዕዛዞችሽ በቃ ይሄ ትዕዛዝ ጂቪ ሀባይቲ ደስ የሚለኝ ትዕዛዞችሽ፣ አመጣልሻለሁ የፍቅር ሀባዬ ስትይኝ ነፍሴ ሁሉ ደስ የሚላት። ደግሞ ቶሎ የምትመለሽ ነገር አለ። ሴትዮ ቀስ ብለሽ ተመለሽ፣ ቤቱ የት ሄድብሻል? ያንቺው ነው እና ቶሎ አትመለሽ፣ ዘና ብለሽ ተመለሽ። ቪዲዮ በደንብ አዳምጡ፣ ከዛን ስታዳምጡ ኮፒ ሊንክ አድርጉ። አረብ ሀገር የምትመጣ ሴት እናት ናት፣ አክስት ናት፣ እህት ናት ሀገር ናት። አረብ ሀገር ስትልኩ ኢትዮጵያ ውስጥ ያላችሁ ኤጀንሲዎች ይሄን ድምፄን የምትሰሙ የኤጀንሲ አላፊ የሆናችሁ አውቃችኋለሁ። የኤጀንሲ አላፊ በጣም ሩሩ፣ በጣም ጥሩ ለዜጋ ተቆርቋሪ ለብዙ ዓመት በዚህ ሙያ የቆየክ ነ እባክን ይህን ቪዲዮን ስትሰማ ለእያንዳንዱ ሰው ላይ እርምጃ ባትወስድ እንኳን ለማስቃውም ወይንም ለመቀነስ ሞክርልን። የእኛ ዜጎች ወደ አረብ ሀገር የሚመጡት ለስራ ነው። በዚህ ረመዳን ውስጥ ምንም ምግብ ሳይበሉ በሁለት ሻምቡሳ እየጾሙ ስሁር ሳይበሉ በአዙሪት እየወደቁ ያሉ ብዙ እህቶቻችን አሉ። ትላንትና ሰቆቃውን የሰማሁት ብዙ ሰው ባለብን ነው። ሪከርዱን ማውጣት ካለብኝ አወጣለሁ። ከዛ በመቀጠል ወደ ቢሮ ሲመለሱ ሱዳን እና የግብፅ ዜጎች አስተርጓሚ ተብሎ የተቀመጡ እህቶቻችንን እየገረፉ ነው። እየገረፏቸው በኤሌክትሪክ ገመድ ወደ መዳን ቤት ተመለሱ ይሏቸዋል። ይህን ቪዲዮን ለምሰሙ ኢትዮጵያ ውስጥ ያላችሁ የኢትዮጵያ ጥሩ ኤጀንሲ የሆናችሁ በጣም መልካም የሆናችሁ ኤጀንሲዎች አንዳንድ አላችሁ፣ እናንተ ይሄን ነገር እርምጃ እንድትወስዱ ጠይቃለሁ። እህቶቻችን ርቧቸዋል። እናቶቻችሁ ርቧቸዋል። እናቶቻችሁ እየተደፈሩ ነው። እህቶቻችሁ በሰው ቤት ውስጥ እየተደፈሩ ነው። እህቶቻችሁ በሰው ቤት ውስጥ እየተራሩ ነው። ድምፅ ልትሆኑን ግድ ይላቸዋል። እባካችሁ የሀገራችን ግብ ይበቃል። በሰው ሀገር ግፍ አትስሩብን። እኔ ላይ ምንም ችግር አልደረሰም። የወገኔ ችግር ግን ያመኛል። እኔ አልራበኝም፣ ወገኔ ይርቦታል። እኔ አልጠማኝም፣ ወገኔ ይጠምቶታል። በቃ ድረሱልን፣ ድረሱላቸው። እያንዳንዳችሁ ቁማኔር እና ዳሌ የሚወራ ቤት ከምትሄዱ ኑና የነዚህን ሰቆቃ ስሙና፣ ድምፁ ነው። ሰላም ነኝ። እህት፣ እንዴት ነሽ? ሰላም ነሽ ወይ? አልሐምዱሊላህ። ዘይነብ እባላለሁ። ስልክሽን ከግሩፕ ላይ ሰጥተውኝ ነው፣ እና ሀዋላ ምናምን የምታውቂው ሰው ካለ እባክሽን እስኪ እንድትተባበረኝ ነው ብሎ ነበረኝ። ደግሞ ቆየው ከላኮኝ ብር፣ አሁን ደግሞ ረመዳን ነው እና ቤተሰብ ብር ያስፈልገዋል። ና ማዳሚን በአካውንት እንድታስገባ ላስደረጋት ብዬሽ እኮ ነው። በአላ እንደምታውቂው ሰው ካለ እኔ ወደብ ዲፖዚት እንዳስደረግኩለት የሚያስገባልኝ ሚስም ካለ የምታውቂው ካለ እባክሽ እህቴ፣ የተባባሪ መስሎኝ ነው። አልሐምዱሊላህ እኔ ደህና ነኝ። ኔ እኔ ወደ ፉጂራል ያለሁት ና ከዚህ በፊት በአካውንት እያስገባው እያላኩኝ አንድ ሁለት ጊዜ ምናምን በቃ አላስገቡልኝም። ከዚ ተበላው። አሁን ደግሞ አንድ የስድስት አላኩኝ፣ ታውቂያለሽ። አሁን ደግሞ ረመዳን ነው፣ ደግሞ ወደ ስራ ልግባ። ልክ እንዳላከችልኝ እልክልሻለሁ። እሺ ከዛ ቴክስት አደርግልሻለሁ። ሰላም ነሽ ወይ? አልሐምዱሊላ እዛ ይነበር ባላላው ስልክሽን ከግሩፕ ላይ ሰጥተውኝ ነው እና ሀዋላ ምናምን የምታቂ ሰው ካለ እባክሽን እስኪ እንድትተባበረኝ ነው ብለው ነበረኝ። እኔ ደግሞ ቆየሁ ከላኩኝ ብር። እንግዲህ እንደሰማችሁት ነው የዛሬው ሸዋሸዋ የዱባይ ሸዋሸዋ ነው የምለው። ምናልባት ከዚህ በፊት ከሁለት ሶስት ቪዲዮ በፊት አንድ ቪዲዮ ሰርቼ የነበረ። እንግዲህ የመጀመሪያ ጥያቄ የሚጠይቃችሁ በነገራችን ላይ እንደምን ቆይታችኋል? ኤርሚያዝ ነኝ ከሆና ማኔጅመንት ኮንሰልተንሲ ከሆና ጠቅላላ አማካሪ ድርጅት። ወደ ኢትዮጵያ መሳፈር የምትፈልጉ እህትና ወንድሞች ከመሳፈራችሁ በፊት ሆና ማኔጅመንትን አናግሩ። ከዛ በኋላ ነው የጉዞ ውሳኔያችሁን የምትወስኑት ማለት ነው። እንግዲህ ወደ ቀደመው ጉዳይ ስገባ ይህ የሰማችሁት ድምፅ በመጀመሪያ ደረጃ ጠይቃቸዋለሁ። የወንድ ነው የሴት ነው? የወንድ ድምፅ ነው የሴት ድምፅ ነው የሰማችሁት? እርግጠኛ ነኝ አብዛኞቻችሁ ይህ የሰማነው ድምፅ የአንድ እህታችን ኢትዮጵያ እህታችን ድምፅ ነው እንደምትሉኝ እርግጠኛ ነኝ። ግን ትክክል አይደላችሁ። እንዲህ አይነት ድምፅ ለእህታችን የላከው ወንድ ነው፣ ኢትዮጵያዊ ወንድ እንግዲህ በቅርቡ ዱባይ ላይ የተጀመረው ሸዋሸዋ በዚህ ሁኔታ ይገለጻል ይህ ድምፅ የሚላክላችሁ ኢትዮጵያውያን ወንድሞች እህቶች ተጠንቀቁ ይህንን ድምፅ የላከላት ወንድ ነው በዚህ ሁኔታ ለልጅቷ 9500 ድርሃም ልኬልሻሉ ብሎ የኤዲሲቢ የኤዲሲቢ ባንክ ደረሰኝ ፎርጅድ ይልክላታል። ልጅቷ ደግሞ የደረሳት ሜሴጅ የደረሳት የሰቀቀን ድምፅ በጣም ያሳዝናትና ገንዘቡን ታስገባለታለች 280 ምናምን ሺህ የኢትዮጵያ ብር። በኋላ በንጋቱ ኢትዮጵያ ባንክ ማነው ልጅቷ ባንክ ቤት ሄዳ በምታይ ሰዓት ምንም አይነት ገንዘብ በአካውንቱ አልገባም። ስለዚህ እንዲህ አይነት ማጭበርበሮች በዱባይ ውስጥ በጣም ስለተንሰራፉ ባካችሁ ኢትዮጵያውያን እህት ወንድሞች፣ በተለይ በእንዲህ አይነት ስራ ውስጥ ያላችሁ ከፍተኛ ጥንቃቄ አድርጉ። አንድ ጊዜ ገንዘባችሁ ከእጃችሁ ከወጣ መልሳችሁ አታገኙትም። ስለዚህ እቺ የታችን እግዚአብሔር አምላክ ረድቷት ኢትዮጵያ ብሩን ያስገባችበትን አካውንት ማለት ነው በተለያዩ የሕግ አካላት እንዲሁም በኢትዮጵያ ንግድ ባንክ ሰራተኞች ትብብር በከፍተኛ ጥረት ገንዘቧን በእጇ ለማስገባት እንደቻለች ነግራኝ ያለች እህታችን ይህንን ቪዲዮ ሌሎች እህት ወንድሞች ኢትዮጵያውያን፣ ኤርትራውያን እህት ወንድሞች ባክ እንዲጠቀሙበት አንድ መረጃ አስተላልፍልኝ ስላለች ነው ዛሬ በማታ መጥቼ። በዱባይ ውስጥ እንዲህ አይነት ሸዋሸዋ እየተሰራ ነው። እናቴ እንደዚህ የሆነችብኝ እናቴ በከፍተኛ ሁኔታ ሆስፒታል ነው ያለችው፣ ወንድሜ ኦፕሬሽን ሊደረግ ሆስፒታል ገብቷል፣ ገንዘብ ካላስገባ ኦፕሬሽን አትደረግም ተብሏል፣ ይህን አካውንት አካውንት ላኩልኝ፣ በአካውንት ብር ላስገባ ተብሎ በሌሊት በውድቅት እጅግ በጣም ለአስቸኳይ ጉዳይ ገንዘብ እንደተፈለገ ተደርጎ ፎርጅድ ደረሰኝ እየተላከላችሁ እናንተ ደግሞ በኢትዮጵያ አካውንት ብር ታስገባላችሁ። ሲነጋ ባንክ ስትሄዱ ገንዘብ የለም። ከዚህ ቀደም ተናገር ያለው ብር በአካውንታችሁ ከገባ ኤስኤምኤስ ይገባል በስልካችሁ ላይ። ያ ነው ማስተማመኛ። ወይ ደግሞ ቅርባችሁ ኤቲኤም ማሽን ካለ ሂዳችሁ ብሩ መግባቱን ካረጋገጣችሁ በኋላ ነው ገንዘቡን የምትሰጡት። ካልሆነ ህይወታችሁ ይመሰቃቀላል። ምናልባትም ከፍተኛ ገንዘብ የምትልኩ ከሆነ ብዙ ብዙ ብዙ ነገር ይከሰታልና በህይወታችሁ ተጠንቀቁ። በዩናይትድ አረብ ኤምሬትስ የምትኖሩ ፎርጂ ደረሰኝ እጅግ በጣም እየተንሰራፋ ስለሆነ ጥንቃቄ አድርጉ ብያለሁ። እንግዲህ ገንዘብ ተበላን እንደዚህ ሆነን እንደዚህ ሆነን ብላችሁ ስሞታ ወደ እኔ እንዳታመጡ ተጠንቀቁ ብያለሁ። ይህንን ቪዲዮ ሼር አድርጉት። የሆነ ማኔጅመንት የቲክቶክ ቤተሰቦች ፔጃችንን ምን ያህል ሰዎች እየተከታተሉት እንደሆነ እያያችሁ ነው። ምናልባት ሶስት ወር አልሆነንም ይህንን ፔጅ ከከፈት ነው። ግን የምናስተላልፈው መልዕክት በጣም ጠቃሚ እና እውነት ስለሆነ ብዙዎቻችሁ የተከታተላችሁ ሼር አድርጉት። የሚጠቅማችሁን ነገር ፎሎ አድርጉ። ብዙ በማይጠቅምና እዚህ ግባ በማይባል ነገር ውስጥ ተሰብስጋችሁ ትታያላችሁ። ብዙዎቻችሁ የሚጠቅም ነገር ፎሎ አድርጉ፣ የሚጠቅም ነገር ሼር አድርጉ። ኤርሚያስ ነኝ ከሆነ ማኔጅመንት ኮንሰልታንሲ። እናማክራለን፣ እናሳፍራለን። ደውልልን። ሃሎ ሆነ ማኔጅመንት እንላችኋለን። ሰላም ደሩ ኤርሚያስ ነኝ ከሆነ ማኔጅመንት ኢትዮጵያ። እግዚአብሔር ኢትዮጵያን ይባርካት ህዝቦቿን ይጠብቅ እናመሰግናለን።